የዛሬን አያድርገውና ፋኖ ሀገር በባዕድ ወራሪ እጅ በወደቀችበትና ማዕከላዊ መንግስት በግዞት በቆየበት ወቅት ሀገርን ለማዳን የተደረገ ተጋድሎ የተመራበት ድንቅ ስያሜ ነው። ይህ ትንታኔ ሜዳ ነው። ፋኖ ፋኖ፣ መቼም ይህንን ዜማ ስንሰማ ሀገር በነጭ ጠላት አደጋ ላይ ስትወድቅ፣ ሕዝብ በጠላት ሲወጠር፣ መሪ ታጠቅ ክተት መክት ባለ ጊዜ ከብቶቹን ሸጦ እርሻውን ጥሎ የቆጠበውን አሟጦ ጠመንጃውን ወልውሎ ሳንጃውን ስሎ ሰንደቁን አስቀድሞ የተመመውን ፋኖ በሕሊናችን እናስበዋለን። የስሙ እውነተኛ ባለቤት ትክክለኛው ፋኖ በኢትዮጵያና በኢትዮጵያውያን የመጣ ሁሉ ጠላቱ የሆነ ደሙንና አጥንቱን ለነጻነትና ለሉዓላዊነት የገበረ ነጭን ያስደነገጠ ጥቁር ኢትዮጵያዊ ነው። ከጠላቱ የሚስተካከል መሳሪያ ሳይኖረው ሀገርን፣ ክብርን፣ ሀቅን ስላስቀደመ ድል ያደረገ ጀግና አርበኛ ነው። ፋኖ ፋኖ ወደ ቅርብ ጊዜ ታሪክ ስናመራም ህወሀት በጎሰመው የጦር ነጋሪት ምክንያት በተጀመረው የሰሜኑ ጦርነት ከመንግስት ጎን በመሆን ህግ የማስከበር ዘመቻውን ያካሄደ ስለመሆኑ በበጎ ይታወሳል። ይህ የጀብድ ስም ነው። ታዲያ አሁን ላይ የአማራ ክልልን ብሎም የሀገርን መንግስት ለማፍረስ ለተሰባሰቡ ጽንፈኞች መጠሪያ የሆነው እነዚህ ቡድኖች ለጥቅም ለስልጣን ብለው ከጫካ ውስጥ ብቅ ጥልቅ እያሉ በሚያደርጉት ውጊያ እንታገልላቸዋለን ለሚሏቸው ብዙኃን አማራዎች ሞት፣ የአካል መጉደል፣ መፈናቀልን ከመፍጠራቸው በተጨማሪ ክልሉ ከጦርነት አዙሪት እንዳይላቀቅ፣ ከልማት እንዳይቋደስ፣ ታዳጊው ከትምህርት እንዲሰናከል አድርገዋል። መጪው የአማራ ትውልድ ከትምህርት፣ ከቴክኖሎጂ ከስልጣኔ እንዲርቅ የአማራ ምሁር እንዳይፈጠር በማድረግ መሳሪያ አንጠልጥሎ ጫካ ለጫካ የሚሮጥ አሸባሪ ለመፍጠር በራስ ህዝብ ላይ የመወሰን የጭፍንነት የራስ ወዳድነት የጭካኔ አባዜ። የአማራ ክልል ህዝብ ለሁለት ዓመታት በዘለቀው የሰሜኑ ጦርነት ሳቢያ በርካታ ሞትን አስተናግዶ፣ ህፃናት ያለ ወላጅ፣ አዛውንቶች ያለ ጧሪ ቀባሪ እንዲቀሩ ሆኖበታል። የክልሉ መሰረተ ልማቶች እንዲወድሙ ትምህርት ቤቶችና የጤና ተቋማት ከአገልግሎት ውጭ እንዲሆኑ ኢኮኖሚው በሙሉ እንዲላሽቅ ያደረገው ጦርነት በስምምነት ተጠናቆ ገና ህዝቡ እፎይታውን ሳያጣጥም የጎደለበት ሁሉ ሳይሟላለት ነው ለሌላ የጦርነት ማግስት የተማገደው። ይህ ህዝብ ግን እንደው አያሳዝናችሁም? ደግሞ እኮ የእናንተን የከፋ የሚያደርገው ያደጋችሁበት መንደር ላይ መጨከናችሁ ባይገባችሁ ነው በወጉ ላሳደገቻችሁ እታታይ ስለ እናንተ በጾም በጸሎት ለተጋው ባበይ ማኅበራዊ ሕይወት ጉርብትና ለማይመስለው ለዚያ ለደጎ የመንደራችሁ ሕዝብ ነው ጦር የመዘዛችሁት። ነገሩ ሳይገባችሁ ቀርቶ አይደለም። ምስኪኑን የሀገሬ ሕዝብ የጋረዳችሁ የማይፈታው የአራት ኪሎ ህልማችሁ ነው። ወይም ደግሞ እንጭጩ ጭንቅላታችሁ የወለደው የበታችነት ስሜት የፈጠረባችሁ ብሶት ብሔሬ ተገፍቶ፣ በማንነቴ ተገልዬ፣ በቋንቋ የተባረሬ፣ በቀለም የተነጥዬ እያላችሁ ድክመታችሁን በብሶት መሸወድ የምትፈልጉ ብሶተኞች ሐሳብ ስለሌላችሁ መጨረሻችሁ ውረድ እንውረድ ነው። ያውም በሌላ አቅም በብሶት ቢሆን ሀገር በእናንተና በመሰሎቻችሁ ስንት ብሶት አለባት? ግና እናንተ ከምታወሩት ችግር ከምትነዙት ፕሮፓጋንዳ ከምትፈጥሩት ወከባ ከምትስቡት ቃታ በበለጠ የምታመሰግንበት በእጅጉ ያይላል። በነገራችን ላይ የአማራ ክልል ህዝብ የሚታገልለትንና የሚታገለውን የማያውቅ ሞኝ አይደለም። በዘመኑ ብዙ ያየ መሆኑ ደግሞ አራዶች እንደሚሉት ቆቅ እንዲሆን አድርጎታል። ቢችል ጽንፍ ይዘው በስሙ የሚነግዱ ጥገኛ የሥልጣን ጥመኞችን ሞንግሎ በጣላቸው አያዋጡትማ ዕድል ተሰጥቷቸው ቤተመንግስቱን ቢያገኙት ማግበስበሳቸውን ትተው ዞር ብለው እንደማያዩት ያውቃልና ከጫንቃው ላይ ሊያወርዳቸው ከመጠሪያው ሊፍቃቸው ሊፈታቸው ይፈልጋል ቦቢ መፍታት ሳለመሞት እንዳለው መሆኑ ነው በልጅነቴ አያቴ ስትነግረኝ ያሳደገችኝ ተረት ነው መፍታት ሳለመሞት ተረት ተረት በድሮ ጊዜ ነው አሉ አንድ ሰው ሙሉ የእንስሳቶችን ቋንቋን ምስጢር ያውቅ ነበር። ታዲያ ይህ ምስጢር ለሰው የማይነገር ከመሆኑም ባለፈ ካወራም ሕይወቱ እንደምታልፍ ቃል ነበረበት። ይሁንና ባለቤቱ በተደጋጋሚ ምስጢሩን እንዲነግራት ታስቸግረው ነበራሉ። እና ከምሞት ምስጢሩ ቢቀርብሽስ እያለ ሲመልስላት ቆዩ። የሆነ ሆነና ከዕለታት በአንዱ ቀን ምስጢሩን ካልነገርከኝ እንፋታ፣ ወይ እኔን ወይ ምስጢሩን ምረጥ አለችው። ይህ ማለት እንግዲህ ወይ ሕይወትህን ወይ እኔን ምረጥ እንደማለት ነው እና ይህ ሰው ለረዥም ጊዜ ካሰላሰለ በኋላ የሚወዳት ሚስቱን ከሚያጣ ሊነግራት ወሰነ። ምስጢሩንና ሕይወቱን አሳልፎ የሚሰጥበት ትልቅ ድግስም እንዲዘጋጅ አደረገ። ቤተሰቦቹ ዘመድ አዝማዶቹ፣ የሀገሬው ሰው ሁሉ ሊሰናበቱት ከድግሱ ተገኙ። ይበላ ይጠጣ፣ ይወራ ተጀመረ። እንስሳቶችም አልቀሩም። እናላችሁ ጥጉን ይዞ አጥንቱን ሲግጥ የነበረው ቦቢሻ ማላዘን ጀመረ። ደጋሽ የውሻው መልእክት ለሱ መሆኑ ገብቶት ኖሮ ጆሮውን ሰጥቶ ሲሰማው መልእክቱ እንዲህ የሚል ነበር፤ ምን ነው ጌታዬ መፍታት ሳለ መሞት አባወራውም በራሱ ውሳኔ ተገረመና ድግሱን ከሚስቱ ጋር የመለያያ የመፋቻ እንዲሆን አደረገው ይባላል። እና የአማራ ሕዝብ እታገልልሃለሁ እያለ የሚታገልህን እሞትልሃለሁ እያለ የሚገድልህን እየመጣን ነው እያለ በባዶ የሚጎርርብህን አየር መታሁ እያለ አየር የሚይዝብህን መጨበጫ የሌለውን ቡድን መፍታት ሳለ መሞት ምን በጅህና ምንስ ሊበጅህና ነገሩ ላንተ አልነግርህም። የሰለጠንክ ህዝብ ነህ። ድሮም በቃኝ ማለት ከጀመርክ ሰንብተሃል፣ አልሰማሃል እንጂ የክልላችንን የከተማችንን ልማት ሰላም እናረጋግጣለን። ከሰሞኑ በአማራ ክልል ከተሞች ሰላምን የሚያጸና ጽንፈኝነትን የሚያወግዝ ሕዝባዊ ሰልፍ መካሄዱን ታዘብኩ። ህዝቤ በሰልፉ ላይ እንዲህ ሲል ጮኸ፣ ሰላምን እሻለሁ ጽንፈኝነትን አወግዛለሁ፣ ከመንግስት ጎን እቆማለሁ፣ መንግስት ህግን በማስከበር የዜጎችን ሰላም ሊያስጠብቅ ይገባል ወዘተ። በክልሉ በፋኖ ስም እየተንቀሳቀሰ ያለው በጥባጭ ከመንግስት ጋር የመታገል ምስጢር እያለ ያለው ለክልሉ ህዝብ ነው። ህዝብ ደግሞ ሰላሜን የማስጠብቀው ከመንግስት ጋር ነው ካለ ነገር አለ። ስልጣኑም ታንኩም ባንኩም በእጁ የሆነው መንግስት ለህዝቡ ሰላም እየወሰደ ካለው ጸጥታ የማስከበር ስራ በተጨማሪ በየትኛውም አካባቢ ነፍጥ አንግበው የሚንቀሳቀሱ ኃይሎችን እንማከር እያለ ደጅ እየጠና ያለው እኮ አዋጩ መንገድ ሰላም ብቻ ስለሆነ ነው። እንሰማቸዋለን፣ እናከብራቸዋለን የሚሏቸው የእምነት አባቶች ጥያቄያችሁን በአፈሙዝ ሳይሆን በሐሳብ ግለጹ፣ ጦርነት ይቅር የሚል መልእክትን ይዘው ሄደው ነበር። ለቄስ ቀርቶ ለወመኔ በማይገባ ሁኔታ አቅልለው መለሷቸው እንጂ፣ በጥይት አስፈራርተው ድጋሜ አጠገባቸው እንዳይደርሱ አስምለው አባረሯቸው እንጂ። ያም ሆነ ይህ ሀገሪቱን በምርጫ ተረክቦ እየገዛ ያለው መንግስት እንዲህ አይነቱን ባንዳ አደብ የማስገዛት ስራው መቀጠሉ እንዳለ ሆኖ እንደ ህዝብ ግን ሁላችንም የቤት ስራ አለብን። ልጆቻችንን ከበታችነት ስሜት እያጸዳን እናሳድግ። ብሶት አንንገራቸው። ለምን ብሎ የሚጠይቅ እንጂ በመንጋ የማይመራ ጠያቂና አገናዛቢ እናድርጋቸው። ከመንደር ከቀበሌ፣ ከጎጥ ወጥተን ኢትዮጵያዊነትን እንስበካቸው። እገሌ ወግቶህ፣ ባሻ ጠልቶህ በሚል ጥላት አናብዛባቸው። ያ ካልሆነ ግን ውጊያቸው የሚጀምረው እንደ ፋኖ ነን ባዮች ከእኛ ነው። የቤት ስራችንን እንስራ። የዜግነት ክብራችንን እንጠብቅሻለን አለብን አደራ ብለን የገባነውን ቃል የማንረሳ ትውልድ እንሁን። ስቃይ አላዋጣ